ሙሃባው የኔታ በስንቱ ላይ ዘልቁ ሙሃባው ወዳጁ ሊሞትለት ታጥቁ ሙሃባው ጀማሉን ያሳየዋል ዘልቁ ሙሃባው ባይኑ ላይ ኑሩ ሲታይ በርቁ ሙሃባው ገደለው እያንሰቀሰቀው! ሞሃባው መግደሉ እንዲህ ነው ነገሩ ሙሃባው ላወቀው መሞት ሆኖ ክብሩ ሙሃባው ለሁሉም ሞት ሆኖ ድንበሩ ሞሃባው እንዲህ ነው ጨረቃ ጀንበሩ።

ሞሐባው ሩህን ያስብላሃል ጀባ ሞሐባው ያደረጋል ባለሙሉ ሀይባ። ሞኋባው አህል አድርጎ በደስታ የሚያስቀው ሞኋባው ለሁሉም መሳቢያ ገመድ ነው። ሞኋባው ወደሱ ያስብላል ዘመድ ነው። ሞሐባው ወደሱ ያቀርባል ክንፍ ነው። ሞሀባም የዱንያም የአኼራም ጀነት ነው። ሞሐባው ድንገት ነው መደድ የሚያቀርቀው ባሪክ አለይ መሃባው ማዕድ ነው መሃባው ነው መደድ መሃባው መንገድ ነው የማይወላገድ መሃባው ያነብሳል ድንበር አልፎ አደድ መሃባው አዲስ ነው ዘወትሩ የሚጀደድ መሃባው ባህር ነው ስንቱን ያቀረገው። ሞሃባው እንደ ማር ጣፍጦ የሚጠጣ ሞሀባው ሱሉም ነው ከጭንቅ የሚያወጣ ሞሀባው ራህመት ነው ነጃ የሚያወጣ ሞሀባው ክብረት ነው ድንበሩ የታጣ ሞሀባው ተሴዋ ስንቱን አላቀቀው

ሞሀባው ጀማል ነው ሞሀባው ነው ልብስ ሞሀባው ሰማን ፈጫልዩ ምላስ ሞሀባው ነው አለ ሁሉን የሚያስቀው ሞሃባው አይን ነው ቀይብን የሚያይ ዘልቁ ሞሀባው ምላስ ነው ሲናገራርቁ ሞሀባው ገዳይ ነው ጉበትን ሰንጥቁ ሞሀባው መግደሉን አስደስቷ አስቁ ሞሀባው መግደሉን በኒም ባዘለቀው! ሞሃባው ሰፊ ነው ስፋቱ ሶፋቱ ሀድ የለው። ሞሃባው ስንቅ ነው መቋረጥ የሌለው። ሞሃባው ጥላ ነው ስንቱን አስጠለለው። ሞሃባው ደስታ ነው ጭንቅ የማይሰልለው። ሞሃባው ስሉም ነው ውሷል የሚያዘልቀው

መሃባው ማን ነው የሞላከ ባህር መሃባው ለክብረት ያደረግሃል ልበር መሃባው ጡይ ነው ቀይቦ ለመብረር መሃባው ያሰጣል የዳይም ስሩር መሃባው ጭፍራ ነው ያዘው እንዳስረቀው መሃባው ንጉሥ ነው ያሰጣል ስፍራ መሃባው ደስታ ነው የሌለው መከራ መሃባው ባህር ነው ለሰሜም ያስፈራ መሃባው ለያዘው ሞት ነው ያስፈራ መሀባ ውስጥ ላይ ጀማል የሚያጠልቀው መንገድ ነው ማብቂያው አልታወቀ። ሞሀባ ገዳይ ነው አላለቀም መሃባው በከበር ሐቂቃ አልታወቀም። መሃባው የነካው ሌላን አላወቀም። መሃባው ሩቅ ነው ለቀርቡም ለራቀው መሃባው መሃባው ማለቱን ደቀላል። መሃባው ስማማ ያስተማል ይገላል። መሃባው መርዶ ነው ውስጥን ያዋለላል። መሃባው ሐቂቃው ለማን ይሰለላል። መሃባው ስንቱን ነው ስበው ያገረቀው ወባሪክ አለይ መሐባው ሲይዝህ መሐባው ሲቀርብህ መሐባው ሲያከንፍህ መሐባው ሲርብህ መሐባው ወደ እሱ ወሳጅ ነው መርከብ መሐባው ምግብ ነው መሐባው ሸራብ መሐባው በእሱ ነው ጨለማ ሚለከው ሞሃባው ቀቡል ነው ለእጅህ መዘርጋት መሃባው ደዋ ነው ለቀልብህ መስጋት ሞሃባው ጀንበር ነው ሲጨልም ንጋት ሞሃባው መርጠሩህን አስጠጋት መሃባው ሸክልህ ኑሩ የጨፍልቀው። ሙሃባው ቀሚስ ነው ልበሳው ስማማ ሙሃባው ታጄ ነው ሙሃባው ነው ሸማ ሙሃባ ባህር ነው የአገር ቃል ሲጠማ ሙሃባው ሩቅ ነው ሁሉንም የሚያስማማ ሙሃባው ሲርቅ ነው መንገድም ይለቀው። ሙሃባው ለራሴ ጥሩሯ ነው ታጄ ሙሃባ ምላስ ነው ለቀለም የለጄ ሙሃባ ክብሬ ነው ለቤቴም ለደጄ ሙሃባ ቀለብ ነው ለእኔም ለልጅ ልጄ። መሃባው እንዲህ ነው ለዳይም ላላቀው ባሪካላ መሃባው ልንገር ስማ ማሙሂቡ መሃባው አመነው ዳይም ነው መዝነቡ ሞሀባው አዳርሶአላ ጀም ላዐረቦ ሞኻባው ያጠግባል ለርቁም ለቅርቡ ሞሃባው ያቀርባል ወዱ ለናፈቀው ሁቡን ሁቡን ፈረስ አርገህ በለውደሶ ጋልብ ሁቡን ለዋክንፍ ለባሕር መርከብ ሁቡን ሸራባ አርገ ሲርብህ ቀለብ ሁቡን ክብረት አርገ ዳይም ተዋከብ ሁቡን ተበቃርገ ሂጃቡ መሽልቀው ሁቡን ጀሻ አድርገ ለአግያር መክበረ ሁቡን ይዘ ተማር ለመዛም በዘንበ ሁቡን ክንፍ አድርገ ለባሕር መርከብ ሁቡን ያዞው ያውጣ ተሐመ መርከብ ሁቡን ይዞ ስንቱ ተጭንቃላቀቀው ሁቡን ለሐቂቃው መዝገብ እኔ አልችለም እንኳን ለሐቂቃው ጀመርኩኝ አልልም አቁን ለመናገር ባሕሮ አይሰለልም በእኔ ተመክበዱ ምንም አልቀለለም ብቻ ለእኔ ክብረት ሁቡን ልሰንቀው ወባሪክ ዓለይ አሁሰል መሰልም አጀባጀ ወንድም ነዋ ሁቡን ምረጥና ሌላውን እለፈው ሁቡን ምረጥና መደዱን ጥለፈው ኬላውን እለፈው ሁቡን ምረጥና ጀዝመህን ሰልፈው ሁቡን ምረጥና ሌላውን ልቀቀው ሁቡን ይዘንጎድ ለፎ ወደፊት ሁቡም መጥረያ አርገ ለፊት እንቅፋት

ዳአላ ሙሐመድ አንተሆዬ ጥጌሬዳ አበባ ጥላቶ ይመስላል፣ ለመግለጽ አልኩ እንጂ አንትን ማን ይመስላል? ም ሰይድና ውላ ሙሐመድ